መሲል ምንም አይገልጽሽም። በጣም የምር ትለያለሽ። የመኖር ምስጢር፣ ምን ልበል ስላንቺ ከየቱ ልጀምር። ቤተሰቦቼ ሌናችሁ ማላችሁ ያለው እግዚአብሔር ይመስገን። እንግዲህም ዛሬ የመጣ ነው በምስጋና ቪዲዮ ነው። እናንተን ውድ ተከታታዮችን ቤተሰቦችን፣ ሙሉ የኢትዮጵያ ሕዝብ አይዞሽ ለብትሉ ተጎኝ ስለነበራችሁ ላላችሁም እግዚአብሔር ያክብረልኝ። በጣም ማመሰግነውላችሁ ነው።

ሁሉ ሰላም፣ እግዚአብሔር ይመስገን። እንግዲህ በጣም ደስ ብሎኛል። ምክንያቱም ልክ አንቺ ወደ ኮባሽበት ሰዓት አይዞሽ የሚልህት እናት በማግኘትሽ በማግኘት አንቺ ብቻ ሳይሆን ሁላችንም ማለት ከሚለቀቀው ነገር ብዙ ነገር ተመረርበታል፣ አንቺ ተመረሽበታል። እና ዛሬ ያው እንደተገናኘ ወንዳልኩሽ እኔ ግጥም ጸሐፊ አይደለሁም፣ ግን የተጻፈ ካገኘሁ አነባለሁ፣ ደስ ይለኛል። በተለይ

ለምን አቀር በጣም የምትለይ እህት የምትለይ እናት ነችና፣ ምክሯም ሚክሮም የምሰጠው ጊዜ ሁሉ ነገር እኔ ሁሌ ነው የምከታተላት። ለነገራችን ላይ እና በተለይ ጠርታ ደግሞ ደከመኝ ይባልሽ እንደ በጣም ነገር አብሰምቻለሁ አይቻልም። እና ስለዚህ ያው ላለፈ ነገር ምንም አይደለም።

በርቺ አይዞች ላላችሁ በጠቅላላው ሁላችሁም ኢትዮጵያኖች ግ በጣም ከለብ እናመሰግናለን፣ መሲል እናመሰግን ይሻለን። ስለዚህ ዛሬ ሁለት ሶስት መስመር የተጻፈች ስለናት የተጻፈች ግጥማለች ለራሴ ደብተር ላይ ከጻፋት እሱ ለመሲል ማቅረብ እፈልጋለሁ። ስለዚህ ቀጥታ ወደ ግጥሙ እንገባለን ማለት ነው። የግጥሙ ርዕስ ምንም አይገልጽሽም ይላል። መሲ ምንም አይገልጽሽም፣ በጣም የምር ትለያለሽ፣ ምርጥ ኢትዮጵያዊት እናት ነሽ እምዬ የእናት የመኖር ሚስጥር ምን ልበል ስላንቺ ከየቱ ልጀምር? ከሀ እስከ ፐ ባሉት ፊደሎች በሙሉ ሺህ ቃል ቢመሰረት ጠቢብ በተባሉ አንቺን አይገልጹሽም፣ ለፍቅርሽ ያንሳሉ። በልዩ ግብረ ቃል ስላንቺ ቢያውሩ የማያልቅ ሆኖ ጀምረውት ቀሩ እኔ ሕይወቴን በሙሉ ለንቺ ብሰራልሽ ነፍሴን አሳልፌ ሳሰስት ብሰጥሽ ላረብሽልኝ ነገር ከዚያ ሁሉ መሀል አንዱንም አይተካም የኔ ስለዚህ የኔ እናት አንድ ነገር ብቻ ከአንጀቴ ልበልሽ ከፈጣሪ ደጃፍ ሄጄ የምመኝልሽ ከእኔ ላይ ቀንሶ ለንቺ ጨምሮልሽ እሱ እድሜ ሰጥቶ ዘላለም አኖሮሽ ሁለታሽ በዝቶብኝ ሆኖብኝ ተራራ፣ እምዬ የምልበዝ ስላንቺ የምናወራው አንድ ሁለት ተብሎ ፍቅርሽ ላይቆጠር፣ ጀምሬ ላልጨርስ ይሻለኛል ቢቀርም ብቻን። ከዚህም በላይ ቢነገርልሽም አንቺን እኮ ቃላት ምንም አይገልጽሽም። ይላል፣ በጣም ደስ ይላል።

ብላ አጽናንታኛ አበረታታኝ። እነሱ ጋር ሄጄ ቱ በስነስርዓት ከፍተው በስነስርዓት ሁሉ ነገር አማርተው ነው እንደገና ደግሞ ተርቢ ማደርጋል ቱ ሰብስክራ ሊያደርጉኝ ያደረገችልኝ እና በጣም እግዚአብሔር ያክብራት እውነት የልጆቿ እናት ያደርጋት በሰላም በጤና ሺህ ዓመት እንዲያኖራት ነው። ሞቴ ሁላችንም መልካም ነገሮች ብናደረግ አንድ ነው። አንዳንድ ኮሜንቶች ላይ እያየሁ ነበረ። ሁሉም ወጣት ይበራለች ወጣቱ ስራ ፈታ በረቅ የሚልም ሰው አንዳንድ ኮሜንት ላይ አለ። እውነት እንደዛ ልትሉ ትችላላችሁ። ሁሉም የራሱ አስተሳሰብ ነው የሚያስበው ነገር ግን እኔ ያው እንደምታውቁት የሁለት ልጆች እናት ነኝ። በአሁኑ ሰዓት ወጥቼ ተንቀሳቅሽ የሆነ ስራ ተጠቀ የሆነ ስራ ከፍቼ ለመስራት ትንሽ

እኔ ከማንኛውም ወጣት ጋር የልጅ እናት ነኝ። እግዚአብሔር ይመስገን መውለድ በጣም መባረክ ነው፣ ፀጋ ነው። ወደፊት እኔም እንደማንኛውም ወጣት ተንቀሳቅሼ የበረደ ሄጄ መጥቼ ሰራ እችላለሁ። የራሴም ስራ ሊሆነኝ ይችላል ይሄ ፈጣሪ የሚወስነው ውሳኔ ነው። እኔ ብቻ አይደለሁም። እኔ ይሰራለሁ፣ እቀየራለሁ፣ ተሻለ ቦታ ደርሳለሁ ብዬ ነው የማምነው። ለጊዜው ግን ይሁ ቤት ውስጥ ስላለው ቤት ውስጥ ሆኜ የምሰራቸው ስራዎች ሲሆኑ ይሄ ለዛ ነው ማለት ነው። ውድ ቤተሰቦቼ፣ ያው ኮሜንታችሁ ችግር የለውም እኔ በጥሩ አንግለው መየው እያገባችሁ ሰብስክራይ ማድረጉን እንዳትረሱ። አሁን ደግሞ ሁለተኛ እንትና አለ ብላለች እ እንዴ እሺ ወደ ሁለተኛ ግጥሜ ከመሄዴ በፊት መሲ ከአንቺ የምትፈልገው የምትፈልገው አንድ ነገር ልንገርሽ እኔ የተረዳሁትን በኔ ያቅም ማለት ነው ተለውጠሽ ሰርተሽ ተለውጠሽ ትልቅ ደረጃ ሰርተሽ ነው ማለት ነው። አሁን ያን ስለኛው ይሄ የመሲ ብቻ ሳይሆን የሙሉ ኢትዮጵያ የህዝብ የረዱ ተጎኒ አይዞሻሉ ያላቸው በገንዘብ፣ የሌላቸው በፅሎት ሁሉም ተጎኒ የነበሩ ሰዎች ሁላ መልሼ ትናንት የነበርኩበት ቦታ ላይ እንዲሁ ቦታ ይሆን ነገ ተሻለ ከፍታ ላይ ሆኜ እንዳመሰግናቸውና የነሱን ልፋት ውጤት አሪፍ ላይ ሆኖ እንዲያውቅ ነው የሚፈልጉት። ይሄ የሁሉም ፍላጎት ነው። ስለዚህ ደግሞ የእሷ ፍላጎት ነው። ስለዚህ ያን ለማድረግ ደግሞ ምናምን ምናም ማድረግ አለብሽ እንጂ ከዚህ በፊት በነበረሽ አቅም በነበረሽ የመስራት ፍላጎት ላይ በጽፍ አድርገሽ መነሳት አለብሽ ማለት ነው። ይሄ ግዴታሽ ነው። ያምን መስል አለበት ቅድም ሳባን አስተሻፍ ነበር። ምን ጥያቄ የለም። በጣም የምትለይ። ለሳባም አንድ ቀን ለሳባም አንድ ቀን ግድ የለም። ውዴታችን ችግር ምንም አንድ ቀን ቀን። ስለዚህ ለውዴታችን ለሳባም አንድ ቀን በሌላ ግጥም እንመለሳለን። አሁን ከትም ለለተኛው ግጥም እ የኔ እናት ይላል። የኔ እናት እምዬ፣ ስላንቺ አልጠግብም አውርቼ፣ ሁሌም ጻፍ ይሉኛል አያርፉም እጆቼ። ምግቤም እኮ አንቺ ነሽ የውስጤ ረሃብ በቃልሽ አጣፍጠሽ፣ በፍቅርሽ እምነገብ። ብርሃኔ ነሽ አንቺ ቢጨልም አልፈራ፣ የማልችለው የለም እናቴ ከአንቺ ጋር ተስፋ ምርኩዜ ነሽ፣ በአንቺ እበረታለሁ በመኖርሽ ብቻ ሁሉን ችዬ አልፋለሁ። ጠረንሽ ውበት ነው ተስፋን ይሰንቃል፣ የአበቦች ማዛ እጅጉን ያስንቃል። ውድ እንቁ አይክስሽ ለከፈልሽ ዋጋ፣ ችዬ እንኳን ብክስሽ መች ላንቺ ሊረባ። አንቺን መሳይ የለም የሚወዳደርሽ በዚህ ምድር ላንቺ አንድ አንቺ ብቻ ነሽ። መረዳት የሆነሽ ፍቅርሽ የሚመግበኝ ደሰት ስታደርጊኝ ሁልጊዜ ደህና ነኝ። እሚ ስላሳየሽኝ ለውብ ፈቃልብሽ አንቺን የሚገልጽሽ የቱ ቃል ነው ልክሽ! ለአንዴም ሳትከፊ ሁልጊዜም ኑሪልኝ። እስትንፋሲ አንቺነሽ ስላለሽ አለሁ ምን ይላል

እናት እህት ነች። ስለዚህ እኔ በግሌ በጣም ስለምወዳት ይህንን ራሱ አጋጣሚ አግኝቼ ይህን ግጥም ደስ ብሎኛል፣ ደስ ብሎኛል። በተለይ ደግሞ ልክ አንቺ ደከመኝ ወይም ደግሞ ወደቆ ባልሽበት ሰዓት ቶሎ ፈጥና ለውድ ኢትዮጵያውያን ስታመጣሽ የምርደ በጣም አስደስተኛ ነች ና ለዛ ነው እኔ ገጣሚ ባልሆንም የተገጠሙ ግጥሞችን ሳገኝ እንደዚህ ጽፍና ለራሴ ማነባለው ደስ ሲላይ ደግሞ እንደዚህ ደስ በቃ መመስገን እንዳለባቸው ደግሞ ደስ ሌላቸው እናቶች ላይቶች ደግሞ አቀርባለሁ ማለት ነው። እና እንግዲህ ወደ ማጠቃለያው ስንሄድ ያው ሁሉም በርቺ አለን የምን ተስፋ መቁረጥ ነው ነው የሚሉት ያሉት። ስለዚህ የአርሞ ላንቺ መርኮዝም ተስፋም ነው። ይህን የምትሏትም ሁላችሁም ኢትዮጵያውያን እህቶቻችን፣ ወይም ደሞቻችን፣ እናቶቻችን፣ አባቶቻችን በጠቅላላ ላይ እያላችሁበት ጅግ በጣም ካለብን እናመሰግናለን። ስለዚህ ያንሽን ኃይል እጥፍ አድርገሽ መቀጠል አለብሽ። ያው እንግዲህ ከፈጣሪ ጋር ማለት ነው። ሁሉም ነገር እንግዲህ ፈጣሪ ያለው ነው የሚሆነው። እግዚአብሔር ደግሞ የተሻለ ነገር እንደሚያስብልኝ እንዳሰበልኝም ጠረጠር የለውም። እኛ ሰዎች የምናስበውን ሳይሆን ፈጣሪ ያሰበው ነው የሚሆነው። እግዚአብሔር ተመሰገነ ይሁን፣ የሆነው ነገር ሁላ እግዚአብሔር ተመሰገነ ይሁን ነው የምለው። እንግዲህ ደግሞ በተሻለ ነገር ፈጣሪ ይጎበኘኛል እኔም ትዝ በኋላ ጠንካራ ሆኜ ያለፈውን እንደ ትምህርት አድርጌው በተሻለ ሞራል በተሻለ ስራ የመመለስ ይሆናል። እንደገና ዛሬም ደግሞ ለምንድን ነው እንደዚህ ልክሳሳችሁ ለምንድን ነው ንግሽን የሰጠሹ ምናምን የሚል ጥያቄ የመጣባቸው ሰዎች አሉ። እዚ ጋር መናገር የምፈልገው ነገር ዩቱብ ቻናል ከፍታችሁ ማንኛውም ሰው ሞኒታይዝ የሚያደርገው ነገር አይደለም። እኔ ኢሜሌንም ሁሉ ነገሬ እጄ ላይ ነገር ግን ሞልታይዝ መሆን ያው ሰዓት ላይ ሲደርስ ያለን በእኔ የሚደረግ አደለም። ማለት እውቀት ባለው ሰው ስለ ዩቱብ ቻናል እውቀት ያለው ሰው ነው ያንን የሚያደርገው። እኔ ስለ ዩቱብ ቻናል ምንም አውቀው ነገር የለም። ሜሌን አድራሻ የሚሉ ነገር አውቀዋለሁ። ዩቱብ ላይ ቪዲዮ መጫን ምችላለ ሁሉ ነገር ችላለሁ። ነገር ግን ስለ ዩቱብ ሞልታይዝ ማድረግ እነሱ ኮምፒውተር ያላቸው እውቀቱን መለፍት አላቸው እነሱ ናቸው የሚችሉት ማለት ነው። ኮምፒተር የለኝም። በስልኬ ነው ሁሉ ነገር ማረገው። በስልኬ ነው መጣርሰው። በስልኬ ነው መላከው። ሁሉ ነገር በስልኬ ነው ማንቀሳቀሰው። በአንድ ስልክ ነው ማ ታማኝ መሆን ለፈጣሪሽ ነው ለሷ አይደለም። እኔ እንድትገጂ ባትገጂ ችግር የለም። ምክንያቱም እኔ ሰው ነው ተጣራት ታማኝ መሆን መልካም ነው። የሆነው ነገር ብዛ ለመቆረ እግዚአብሔር ይመስገን። እናንተ ውድ ቤተሰቦቼ፣ የመሲን ቤተሰቦቼ ስለምትወዱ ስለምታከብሩኝ የሁለትሽ ሺ ናም ሳብስክራይብ በሁለከም ዙ እናመሰግናቸው አሁነው ማመሰግነው እውነት በዝቅ ብዬ ሁላችሁንም እግዚአብሔር ያክብርልኝ። እወዳችኋለሁ የኢትዮጵያ ሕዝብ ሁላችሁንም እግዚአብሔር ያክብርልኝ። ሀገራችን የኢትዮጵያ ስራ ይሄ ያለው ችግር ያለው ነገሮች ተፈተው ከዚህ ወላይ ደግሞ ሀገራችን የተሻለ ቦታ እንድትደርስ እግዚአብሔር ቢሮ ላይ ሼር ሰብስክራይብ እያደረጋችሁ ከሞኝ መሆናችሁን ቀጥሉ። ወዳችኋለሁ፣ በዙ ሰናበታችኋለሁ። እሺ፣ እሷ እንዳለችው ነው። እጅግ በጣም በጣም ከልብ እናመሰግናለን። እንግዲህ እንደዚህ ርቲቃ በተሻለ ስራ በተሻለ ሞራል ትመጣለች። ምንም ወደ ኋላ ማለት የለም። ተስፋ ነበር አይኖርም። አንድ የተሰጠሽ የቤት ስራ ነበር። ረስተሽዋል ግን አረሳትምን? የዩቲዩብ ቻናል ሹም ስም ማን ትበለው? ተጠይቀሻልና፣ እኔ እንደ አንድ ግለሰብ፣ እነሱ ቤተሰቦቻችን፣ እናንተ የምትሉትን በኮሜንት ሰራ አስቀምጡ። የዩቲዩብ ቻናሉን ዝም ማን ትበለው? የለም ማን ትለው? ጥሩ ነው። እንደኔ ግን፣ እኔ ልንገርሽ፣ እዚሁ እንደኔ፣ እግዚአብሔር በቃ በሱ ፍቃድ መንታ ልጆች ሰጥቶሻል። ደስ የሚሉ የሚያምሩ የማይጠገቡ ልጆች ማለት ነው። ሙሉ ጤነኛ ደስ በቃ ደስ ምክንያት የሆነ ዛፍ ደስ ፈንቱ አንቺ መልሰው እንዳሬ እነሱ እንደምትንከባከቢያቸው አንቺ ሊንከባከቢ የሚችሉ ማለት ነው። እና ይሆናል። ምንም በፈጣሪ ተማመኝ። መንትዮቹ ብትም ደስ ይለኛለን የመንትዮቹ እናት ምንትዮቹም ወይም የምንትዮቹ ናት። አሁን ያለችው ሐሳብ በጣም አሪፍ ነው። እኔ እንደውም እንደም ብዬ የራሳቸው ነበረ ልክ ናችሁ። እንደውም ይሄ ስሜ እዛም ላይ ትርንጎታ አጠቃ፣ አሁን ላይ ትርንጎታ አጠቅ ስለተባለ ይሄ ነገር በኋላ ላይ መሆን ሳይታረግም ሊያግደኝ ይችላል ተብሎ ስለታመነበት አሁን ስሜ ቀይረው ያሰብኩት የምንትየወቱ እናት በዛም ስለሆነ የምታወቀው የመንትዮቹ እናት ቢባል ማንኛቸውም ሰዎች አልጠፋባቸውም ወይም አይጠፋባቸውም። እና የመንትዮቹ እናት ለማለት አስቤያለሁ። እናንተስ ምን ትላላችሁ? ይህንም በኮሜንት እኔም በነገራችን ላይ አስቤው ግን ያው ብዙ ሰው በትርንጎ ነው የሚያቀኝ በሚለው ነው የተደረገውን ተመሲም ጋር አወጣንበት ነበረ እና የመንስዮቹ እናት ብለው ምን ይመስላችኋል የሚለው በያውቁን